አማረኛን ማንበብና መጻፍ ተቸግረዋል? እንግዲያውስ ወደ ናይል አካዳሚ ጎራ ይበሉ። አማረኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ህት ወንድሞቻችን በኦንላይን በሳምንት ከሰኞ እስከ ጋር በያስተማርና እንገኛለን። ቀለል ባለ ሁኔታ በአጭር ጊዜ ብቻ ከሶስት ወር እስከ 4 ወር ባልበለጠ ለጀማሪዎች ከመሰረቱ ለሚጀምሩ ተማሪዎች ሁሉ እያስተማርን እንገኛለን። ዛሬ ምዝገባ ላይ ነን። አዲስ ተመዝጋቢዎች ካላችሁ ሃሉ በሉን ታገኙናላችሁ። ማንበብና መጻፍ ተቸግራችሁ እንዲሁም ደግሞ ፊደላትን እየሞከራችሁ ነገር ግን አቀላጥፋችሁ ማንበብና መጻፍ የተቸገራችሁት ወንድሞቼ ወንድሞች ካላችሁ ዛሬ በዚህ ታሪክ ሙሉ ስለ ትምህርትና ስለ ሕይወታችን የሚያስተምር ረዘም ያለ ታሪክ በደንብ በማዳመጥ ማንበብ የምትችሉ አብራችሁ ከኔ ጋር በማንበብ እንዲሁም ደግሞ ማንበብ የማትችሉ ደግሞ በማዳመጥ ህይወታችሁ ልትቀይሩትበት የሚገባ በጣም ወሳኝ የሚባል ታሪክ ነው። ታሪክ ብቻ አይደለም፣ በጣም ቁም ነገር አዘል የሆነ ለማንበብና ለመጻፍ መሰረት የሚሰጥና ለእናንተ እንዴት ማንበብ መጻፍ እንዳለባችሁ ሙሉ ተስፋ ልትሰንቁበት የምትችሉ ነው። ሰላም ሰላም፣ ጤና ይስጥልኝ። የተወደዳቸው የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናቸው ሰብስክራይብ የሚለውን የደወል ምልክት በመጫን ቤተሰብ ይሆኑ። ዛሬ ለየት ባለ ሁኔታ መጥቻለሁ። በጣም አስተማሪና ረዘም ያለ ታሪክ ነው። ይህንን ታሪክ ማንበብ የምትችሉ በማንበብ ማዳመጥ ያለባችሁ ሰዎች ደግሞ በማዳመጥ ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። አሁን ቀጥታ ወደ ታሪኩን ሄድ። ህይወት ትምህርት ቤት ናት። ህይወት ትምህርት ቤት ናት። በወጣትነትህ ሁሉን ነገር ትክክል ነው ከሚል መመሪያ ውጣ። በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምቶ ማመንን ከተጎዱት መማር አስተዋይነት ነው፣ አስተዋይነት መሆኑን አትርሳ። የሰማንያ ዓመት እውቀትን ለመገብኘት ግድ ሰማንያ ዓመት መኖር የለብህም። ሰማንያ ዓመት ከኖሩት በትህትና መጠየቅ ይገባሃል። ምክርን ብትሰማ በነጻ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ ደግሞም የሚያስመርር ነው። ብልህ ከሆንህ በሰው ላይ ከደረሰው ትማራለህ። ሞኝ ከሆንህ ግን በራስህ ሲደርስ ትማራለህ። የታየህን አሳይ ያልታየህን አጥረው! በደንብ ያልተረዳኸውን አታስተምረው። ያልቀመስከውን ለሰው አትጋብዝ። የሰማኸውን ሁሉ አትመን። ያየኸውን ሁሉ ስጡኝ፣ የተናገርከውን ሁሉ ፈጽሙልኝ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ! ቀኑ ሳይመሽ ቀኑ ጥሩ ነው አትበል። ዓይንህ የፊቱን ቢያይ እንጂ ቢያይ ልብህ የኋላውን ያስብ። ነገ ላይ እንድትደርስ የትናንቱን አትርሳ። የምትሄድበት እንዳይጠፋህ የመጣህበትን አትዘንጋ! የአባቶቻችን የአባቶችህን መልካም ሰራብነት አድርግ ካለፉት ሕይወት ተማር እንጂ አወዳሽና ወቃሽ አትሁን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋህ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን ወቀው። ክፋት አይሙቅህ፣ መልካም ነገር መልካም ነገርም ብርድ ብርድ አይበልህ። ለክፋት አቅም ካለህ ለበጎ ነገር አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና፣ ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ላለው አትሩጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነህ ተበድረህ ስጦታ አትስጥ። በጣም ካልቸገረህ ለቅንጦት አትበደር። ያንተን ድርሻ ከጨረስ ያልጨረሰ የሌሎችን ድርሻ ፈጽምላቸው። ለሀብታም አትሳቅ፣ የድሃ ጉልበታ ይለፍብህ። ያለ ሰው ሰው አልሆንክምና ሰውን አትጥላ። የወጣህበት የወጣህበትን መሰላል አትገፍትር ለመውረድ ያስፈልግሃልና፣ ካልጋበዙህ ካልጋበዙ በቀር አማካሪያትሁን ትሁን። ባልጠሩህ ስፍራ አቤት አትበል። ካልሾሙህ መሪያትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነህ ሲስቁልህ የምትስቅ ሲቆጡህ የምታለቅሳት ትሁን ነገርህን በልክ ቃልህን በጣም ድምፅህን በዝግታ ፈጽመው። እውር እንዳይሉህ ያልታየህን አየሁ አትበል። ጨካኝ እንዳይሉህ ያልተሰማህን ጩኸት እሰማለሁ አትበል። ንፎግ እንዳይሉህ ያላቅም እረዳለሁ አትበል። ነገር አይገባውም እንዳይሉህ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ ዕውቀት ሳትጨብጥ የዋልክበትን ቀን እንደኖርክበት አትቁጠረው። ስለዚህ መጻሕፍትን አንብብ፣ አዋቂዎችን ጠይቅ፣ ሁሉንም ሳታቅ ሳትንቅ ስማ። ስልጣን ሲሰጥህ መሪ እንጂ አለቃ ትሁን። ከፊት እየቀደም ካስከትል እንጂ ከኋላ ሁን አትቀደም። አላማ በአላማ ኑር። እንቅፋቶች የሚያጸኑህ እንጂ ተግባርህን የሚያስተውህ አይሆኑ። ህይወት ትምህርት ቤት መሆኗን ባለማወቅ ብዙ ትምህርቶች እንዳያመልጡህ ተጠንቀቅ። የመከራቀን ወዳጅህን አትርሳ። የዛሬ ሰው ብቻ አትሁን፣ የትላንቱን አስብ። አንገት የተፈጠረው ዙሮ ለማየት ነውና፣ ዓለም ዋዣቂ ናት። ከፍ ዝቅ ስትል አትደንግጥ ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ መጽናናት ይሆናልና በርታ። ቤተሰብ አሁን ያየናቸው ረዘም ያለ ታሪክ ነው። ነገር ግን በውስጡ ታሪክ ሳይሆን በጣም አስፈላጊ የሆኑ ነገሮች በአእምሯችሁ ላይ ጥያቄ ሊፈጥሩ የሚችሉ እንዲሁም ደግሞ ይህን ያህል ምክር አለ እንዲህ ብላችሁ እስከምታስቡ እና የእያንዳንዳችሁን አእምሮና ቤት ሊነካካ የሚችል ሊዳስስ፣ ሊዳብስ የሚችል ታሪክ መሰል አስተማሪ ጥቅሶች ናቸው። ስለዚህ እነዚህን ታሪክ መሰል አስተማሪ ጥቅሶች እያንዳንዱን ረጋ ብላችሁ እያስቆማችሁ በማንበብና በመጻፍ በማስታወሻ ልትይዟቸው ይገባል። ከዚህ በተጨማሪ ደግሞ ረጋ ብላችሁ ድምፁን ብቻ በማዳመጥ ብዙ አስፈላጊ ነጥቦችን ታገኙበታላችሁ። እናንተም ትለወጡበታላችሁ። ለሌሎችም ሸር እና ላይክ እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን አቀላጥፋችሁ ለማንበብ የምትቸገሩ፣ እያነበባችሁ እየሞከራችሁ፣ ነገር ግን አቀላጥፋችሁ ማንበብ የምትቸገሩ ካላችሁ በውስጥ አናግሩኝ። እንዲሁም አማረኛን ከመሰረቱ ማንበብና መጻፍ የምትቸገሩ እህት ወንድሞቼ ካላችሁ በሳምንት አምስት ቀን ከሰኞ እስከ አርብ በኦንላይን ባላችሁበት ሆናችሁ እያስተማርኩ ነው የምገኘው። ቀለል ባለ ሁኔታ ትምህርቱን እንሰጣለን። በአጭር ጊዜ ብቻ ያለምንም ጥርጥር አንብባችሁና ጽፋችሁን እንደምትወጡ እርግጠኛ ሆኜ ነው የምነግራችሁ። ስለዚህ እናንተ ይህ ቪዲዮ እንደደረሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሸር ያደረጋችሁ ሌሎች አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ የሚቸገሩ እህቶ ወንድሞቼ ታዳርሱ ሊዘንድ ከወዲሁ አሳስባለሁ። ከዚህ በፊት በሰራሁት የትረካ መሰል አረፍተ ነገር እንዲደገምልን ብሎ ብዙ ልጆች ጥያቄ ስላነሱ ለሁለተኛ ጊዜ ነው ይህን መሰራው። ስለዚህ በዚህ ላይም አስተያየትና ኮመንት አስቀምጡበት። አሁንም ከዚህ የተሻለ ነገር እንዲሰራላችሁ እና በእንደዚያ አይነት መልክ እንዲቀርብላችሁ የምትፈልጉት ወንድሞቼ ካላችሁ ድጋሚ ይሰራልን የሚል መልእክት ኮመንት ሰክሽን ላይ ይፈልጋለሁ። አብራችሁኝ ስለነበራችሁ አክብራችሁና ወዳችሁ የተከታተላችሁ ያላችሁ ሁሉ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ።